ብለን አፋችን እንደመጣ ቂጣ በቀደዱ አፋችን ሄደን ሰው ዝልፍ አድርገን ማለት ከሄዳያለን። ገባችሁ? አላህ ስብሓነ ወተዓላ አፋችንን የሰጠን እንዳሆነ ስነ ስርአት መናገርያል። እንግዲህ መዲያም ከሆነ እያንዳንዱ ተነግሮሻል ዛሬ እነሱ ለራሳቸው ለጥቅማቸው ሲሉ አንቺን ዜማታቃለን እንዲኮን ገብተሽ ማለት ነው። ተካተላችሁ ማር ከፍ እየኔ ማር እየኔ ወርቅ እየኔ ሽታ